ሰላም ጤና ይስጥልን አርማጅ ተመልካቾቻችን መስከረም ሀያ 2018 ዓ.ም ተምረተ እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለት ካሳነኝ እየተከታተላችሁ አብራችሁን እንድትቆዩ ነው በአፕሮት የምጋብዛችሁ። በዚህ ሰዓት በርከት ያሉ የግንባር መረጃዎችን ይዣለሁ። የቀጠለውን ዘመቻ ተከትሎ ዛሬ በማለዳ ሁለት ከተሞች በፋኖ ቁጥጥር ስር ገብተዋል። ከባድ ውጊያ ነው የተደረገው ከማለዳ 11 ሰዓት ጀምሮ። በዚህም እንግዲህ ወሳኝ የሚባል ቦታን በቁጥጥር ስር ውሏል። ከዛ ባሻገር እንደዚሁ አንድ ወደ አንድ ቀጠና የገባ የመንግስት ኃይልም በዚህ ውጊያ ምክንያት ከበባ ውስጥ ገብቷል ወይም ደግሞ መውጫ ቦታው ተቆርጦ ተይዟል። ከዚህ ጋር በተያያዘ ዝርዝር የግንባር መረጃዎችን የማደርሳችሁ ይሆናል። በተመሳሳይ እንደዚሁ የሚሊሻ አስተባባሪና የሚሊሻ ኃላፊዎችን ጨምሮ አንድ ወረዳ ውስጥ የነበረ በርካታ የሚሊሻ ኃይልም እንደዚሁ ከስምሪትና ግዳጅ ቀጠና በመውጣት ወደ ፋኖ ተቀላቅሏል። በሰዓት በርከት ያሉ የግንባር መረጃዎችን እንጂ ያለው የድሮን ቅኝቶች እና የድሮን አሳዎችም እየተደረጉ ነው የሚገኙት። እንግዲህ ስድስተኛ ቀኑን የያዘው ያዘው የድሮን ስምሪት አሁንም በተለያዩ አካባቢዎች እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ እንደዚሁ አሁናዊ መረጃዎችን ወደ እናንተ የማደርስ ይሆናል። በርከት ያሉ የግንባር መረጃዎች ናቸው ያሉኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በአፎቴም የሚጋብዛችሁ። በተለይ ሰሞኑን ውጊያ ሲደረግበት የነበረውን የሰሜን ወሎ የቆቦ ወልዲያ መርሳና አካባቢውን በተመለከተም ተጨማሪ መረጃ አለኝ ምዕራብ ወሎ እዚሁ ተዚሁ ከመቅደላ እስከ ተንታ አጅባር ከአጅባር እስከ መካነ ሰላም በምዕራብ ወሎ አጠቃላይ ያለውን ዘመቻ በተመለከተ በአሁኑ መረጃችን በርካታ አካባቢዎች አሉ። የሐራሳ ዝርዝር መረጃዎችን አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችሁ በልዶትኩም ላይ አድርሱ። በርካቶቻችሁ ሐሳብ አስተያየቶች እያደረሳችሁ ስለሆነ በእጅጉ ላይ የማመሰግነው። በየአካባቢያችሁ የምትመለከታቸውን የማህበረሰብ ችግሮች ወደ ሚዲያ ብዙዎቻችሁ ጥቆማ እየሰጣችሁ ነው ጥቆማ ስትሰጡ ግን በተያያዥ ሊጠየቁ የሚገባቸውን አካላት አድራሻም አብራችሁ አያይዛችሁ ላኩ። ከዚህ አንፃር ብዙዎቻችሁ ጥቆማ ትልካላችሁ። ጥቆማ ስትልኩ ግን የተሟላ ባለመሆኑ የሚመለከታቸውን አካላት ለመጠየቅ አስቸጋሪ እየሆነ ስለሆነ ይህንን በድጋሚ ታደርጉ ነው የሚጠይቀው። ይህን በተመለከተ በሆስፒታሎች በዩኒቨርሲቲዎች ዝርፊያና እንደዚሁም ደግሞ ከጨረታ ውጭ የገንዘብ ድርድር እየተደረገ የመንግስት ገንዘብ እየባከ ነው የሚሉ ጥቆማዎችን አድርሳችኋል። በተመሳሳይ እንደዚሁ አዲስ አበባ ከተማ አስተዳደር ውስጥ የተለያዩ አካባቢዎች ያለውን አጠቃላይ በሰራተኞች እንዲሁም ደግሞ ማንነት ተኮር የሆኑ አጠቃላይ የሰራተኛ በደሎች እና በተመለከተም ያደርሳችሁ መረጃዎች አሉ። አመሰግናለሁ። እንግዲህ ወደ መረጃዎች ነው የምሄደው። በቀጥታ ወደ መረጃዎች ስሄድ አዲስ አበባ ያገኘሁትን መረጃ ማስቀደም ጀምራለሁ። አዲስ አበባ ግዳጅ ወታደራዊ አፈሳ፣ የቤት ለቤት እና የመንገድ ላይ ፍተሻ ተጠናክሮ ቀጥሏል። በማታና በጠዋት አዲስ አበባ ውስጥ በየመንገዱ እየተያዙ ወጣቶች ወደ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆናቸውን አንድ ዓይን እማኝ ተናግረዋል። አዲስ አበባ ውስጥ ወጣቶችን እያፈሱ ወደ ወታደራዊ ካምፕ የሚልኩት የፖሊስ የደህንነትና የጸጥታ ሰዎች ስምሪት ወስደው ስለመሆናቸውም ተረጋግጧል። በዚህ በተሰጣቸው ኮታ መሰረት ለማሟላት አፈሳ ላይ መሆናቸውን ለው ለማረጋገጥ እየተቻለው እንግዲህ በአዲስ አበባ ከተማ በሶስት ማዕከላት የሚያዙ ወጣቶች እንደሚቆዩ እና ከማዕከላቱ ደግሞ ወደ ወታደራዊ ማሰልጠኛ ካምፖች እንደሚወሰዱ ነው ለማወቅ የተቻለው። ይህንን በተመለከተ እንደዚሁ በተወሰኑ ፖሊስ ጣቢያዎችም ተይዘው የሚያድሩ ወጣቶች ወደ ወታደራዊ ካምፕ ይወሰዳሉ ተብሏል። ከዚህ ጋር በተያያዘ በትላንትና ሁለት አንድ አድማጅ ተመልካች ከአዲስ አበባ በወጣቶች አፈሳ በተመለከተ የፖሊሶችን ንግግር ሰምቻለሁ፣ በሚል የሚከተለው መረጃ በቀጥታ ነው ያደረሰው። አዲስ አበባ ነው የምሰራው በሚል ያስቀድማል። ሰላም በለጠ ይላል። ብዙ ወጣት እየታፈሰ በፒካፕ መኪና እየተጫነ ሲወሰድ ከማየት ውጭ ለምን እንደሚታፈሱ መረጃ የለኝም ነበር። ምናልባት በጥርጣሬ ደረጃም ቢሆን በወንጀል ስለሚጠረጠሩ ይመስለኝ ነበር። ነገር ግን ዛሬ መስከረም 19 ቀን ትላንት ማለት ነው 2018 ወጣቶች ለምን እንደሚታፈሱ ግልጽ ያደረገልኝ መረጃ ሁለት ፖሊሶች አጠገቤ ሲያወሩ ሰምቻለሁ። ይህንን ማረጋግጫ አለሁ ብሏል። ኮተቤ እንግዲህ ወረዳ አስር አካባቢ ምሽቱ ተገልጿል። በዚህ ሰዓት ወደ መንገድ እየወጣሁ ሳለ ሁለት ፖሊሶች ከፊት ለፊቴ እነሱ እኔ ወደሚሄድበት አቅጣጫ እየሄዱ እኔ ፈጠን ፈጠን እያልኩ ስለመሄድ ብሎ ይገልጽና አድማጩ አንድ ፖሊስ ያንን ልጅ ፈልገን መያዝ አለብን ይለዋል፣ ለሌላው ባልደረባው። ሁለተኛው ፖሊስ ደግሞ ይመልስና አዎ፣ እዚያ ጋር ትንሽ ብንቆም እኮ እናገኘዋለን ይለዋል። አሁንም ሌላኛው ፖሊስ እነ ቢኒያም ዛሬ በቂ ሰው አግኝተዋል አግኝተው ይሆን እንዴ? ሲል ይጠይቃል። ሌላኛው ፖሊስ ደግሞ ይመልስና አዎ፣ 16 ሰው አገኙ ብሎ ይመልስለታል። እንግዲህ በዚህ የፖሊሶቹ ንግግር ውስጥ የተገነዘበውን እነሱ ጥሩ አግኝተዋል፣ እኛ አራት ሰው ይቀረናል ስለዚህ አራት የሚቀረን ሰው በይዘን ማካተት አለብን በሚል ንግግራቸውን ለወታደራዊ አፈሳ መሆኑን ተረድቻለሁ ሲል ነው እንዳድማጅ ተመልካች ይህንን መረጃ ያደረሰው። ከዚህ ንግግራቸው የተረዳሁት አንደኛ፣ ወጣቱ የሚታፈሰው በወንጀል ተጠርጥሮ ወይም በአመፅ ሊያስነሳ ይችላል በሚል ሳይሆን በቀጥታ ወደ ወታደራዊ ጣቢያዎች ለመውሰድ ነው የብቸኛ እንግዲህ ዓላማ ውትድርና መሆኑ። ምክንያቱም በንግግራቸው በቂ ሰው አግኝተዋል አራት ሰው የቀራቸው የሚል ገለጻ ኮታ እንደሰጣቸው ያመላክታል። ሁለተኛ፣ አንድ ላይ የሚሰሩ ወይም በሌላ ቦታ የተሰማሩ ፖሊሶች በዚህ መረጃ ሲለዋወጡ ተረጋግጧል። እንግዲህ በቀን ሃያ ወጣት አፍሶ ማምጣት እንዳለባቸው ኮታ እንድትሰጣቸው ተረድቷል። በዚህም ከሃያ ሰው አስራ ስድስት ሰው ሌሎቹ ሲያገኙ እነሱ ግን ምንም አለማግኘታቸውን ጨምሮ በርካታ የፖሊሶች ንግግር ግምቱ፣ የፖሊሶች ንግግር ዋቢ በማድረግ ነው። ይህንን መረጃ ያደረሰው አድማጅ ተመልካች አመሰግናለሁ። ወጣቱን እያፈሱና እያፈኑ ወደ ወታደራዊ ካምፕ መውሰዱ ገና ተጠናክሮ እንደሚቀጥልም እንግዲህ ይሄ መረጃ የሚያሳይ ነው። ስለዚህ ይህንን በተመለከተ ሌሎችም ትዝብቶቻችሁን፣ መረጃዎቻችሁን አጠናክራችሁ ልትልኩ ትችላላችሁ። እንግዲህ በአዲስ አበባ ወታደራዊ አፈሳ እየተደረገ ነው። ከዚህ በፊት በቃሊቲ ውሃ ልማት የሰራተኛና ማህበራዊ ጉዳይ አዳራሽ ውስጥ፣ በኮልፌ በታጠቅ እንዲሁም ደግሞ በተለያዩ ፖሊስ ጣቢያዎች ታፍሰው ተይዘው የነበሩ ወጣቶች ወደ ደብረ ዘይት እና ወደ ሌሎች ወታደራዊ ማሰልጠኛ ካምፖች ስለመወሰዳቸው ለማረጋገጥ ተችሏል። ከዚህ ጋር በተያያዘ እንዲሁም በአዲስ አበባ ራሻ ካምፕ ተብሎ በሚጠራው ድብቅ እስር ቤት በርካታ ወታደራዊና የሲቪል እስረኞች እንደሚገኙም ታውቋል። ቤተሰብ እንዳይጠይቃቸው እስር ቤቱ በልዩ ጥበቃ እንደሚጠበቅ ነው የተገለጸው። እስር ቤቱ የእስር ቤቱ ጥበቃ አዛዥ የአብይ አህመድ ታማኝና የቅርብ ሰው የሚባለው ጀነራል ጀማል ሸሌ የሚጠበቅ እስር ቤት ነው። የጀኔራል እንግዲህ ፍቃድ ካልሰጠ የትኛውም ወታደራዊም ሆነ የሲቪል ባለስልጣን ወደዚህ መግባትም መውጣትም አይችልም። ጀኔራል ጀማል አብይ አህመድ በቀጥታ ትዕዛዝ ስለሚቀበል የዚህ ወታደራዊ እስር ቤት አዛዥ በመሆኑ የማይፈራው ወታደራዊ አዛዥ፣ የማይፈራው የሲቪል ባለስልጣን የለም። ይህን ሰው ከአንድ ዓመት በፊት እንግዲህ ባህር ዳር ተይዞ ደብዛው ጠፍቶ የነበረው እና በማህበራዊ ሚዲያ ብዙዎቻችሁ የምታውቁት ታድለ ጥበቡን በተመለከተ ጓደኞቹ በዚህ ወታደራዊ ካምፕ እንደሚገኝ ታስሮ እንደሚገኝ አረጋግጠዋል። ከጓደኞቹ መካከል ትናንትና በማህበራዊ ሚዲያ ይህን ጉዳይ ያጋለጠው ስንታየ ታከለ ታድለ ጥበቡ ጉዳይ በቤተሰቦቹ በኩል ለሰብአዊ ድርጅቶች እና ለሰብአዊ መብት ተከራካሪዎች ጉዳዩን ቢያመለክቱም እስካሁን ድረስ መፍትሄ አልተገኘም። በዚህ ወታደራዊ ካምፕ እሱን ጨምሮ በርካቶቹ በስር እየተሰቃዩ ነው የሚገኙት። ይሄ እስር ቤት ልክ እንደ ቀድሞው ደህንነት ጌታቸው አሰፋ አብይ አህመድ ከነ ጀነራል ጀማል ሸሌ ጋር በመሆን ባለስልጣናትን የሚቃወሙትን መፈንቅለ መንግስት አስበዋል በሚል ከአሁን በፊት የተጠረጠሩ ወታደራዊ አመራሮችና ወታደራዊ አዛዦችን ጨምሮ በዚህ ጣቢያ ገብተው ደብዛቸው እንደጠፋ ነው የሚታወቀው። ከዛ ባሻገር ከዚህ ካምፖቶ ስለዚህ ወታደራዊ እስር ቤት አንድ ምስረኛ የሚናገር ከሆነ የሚጠብቀው ቅጣት ሞት ብቻ ስለሆነ ማንም ከዚህ ወጣ ስለ እስር ቤቱ ተናግሮ አያውቅም። የሰብአዊ መብት ተቋማትም እስር ቤቱን በተመለከተ እስካሁን ድረስ ዝርዝር መረጃዎችን አላወጡ። እንግዲህ ጦር ኃይሎች አካባቢ የሚገኝ ራሻ ካምፕ ተብሎ የሚጠራ ቦታ እንደሆነ ነው መረጃዎቹ እየጠቆሙት። ፍተሻም አዲስ አበባ ውስጥ ተጠናክሮ ቀጥሏል። በየቦታው ፌዴራል ፖሊስ ጠዋትና ማታ ጥብቅ ፍተሻ፣ ብርበራ እያደረገ ነው። በተደጋጋሚ እንግዲህ ከፖሊስ የሚወጡ መረጃዎች እንደሚያሳዩት በርካታ የጦር መሳሪያ አዲስ አበባ ቀድሞ ገብቷል። በነሱ አጠራር ጽንፈኛው ወያኔ ሻቢያ ሸኔ ሰርጎ ያስገባቸው በርካታ ኃይሎች አሉ። እነዚህን እንግዲህ በቁጥጥር ስር መዋል አለብን በሚል ፌዴራል ፖሊስ ሌተቀን ፍተሻ እያደረገ ነው። ይህ እንግዲህ በሌሎች አካባቢዎች ውጊያ ሲደረግ በተደጋጋሚ ብልጽግና ድንጋጤው ሲገባ አዲስ አበባ ላይ ተመሳሳይ ዘመቻዎችን ከአሁን በፊትም እያደርጋል አሁንም እያደረገ ነው የሚገኘው። ወደ መተማ የሚመስለን መረጃ ላስቀጥል በምዕራብ ጎንደር መተማ ወረዳ ገንዳውሃ አቅራቢያ መስሉል ተብሎ በሚጠራ ቦታ ታጣቂዎች ሰባት ሰዎችን አግተው ወስደዋል። በአካባቢው እንግዲህ ከማነት ጋር በተያያዘ የሚንቀሳቀሱ ታጣቂዎች አንድ ሰው ተኩሰው መግደላቸው ታውቋል። በሳምንት ለሁለተኛ ጊዜ ነው እነዚህ ታጣቂዎች ይህን ድርጊት ሲፈጽሙ። ባለፈው ሳምንት ሶስት ከብት ጠባቂ እረኞችን እና አራት መቶ ሀምሳ የቁም እንስሳትን ዘርፈው መውሰዳቸው ይታወቃል። ይህንን ተከትሎ ህዝቡ ቁጣ አደባባይ ወጥቶ ነበር። በወቅቱ የዞኑ የብልጽግና አስተዳደር አድማ ብተናና ሚሊሻ ለማሰማራት እንቅስቃሴ ላይ ቢሆንም በመከላከያ ሚሊሻና አድማ ብተና ከስምሪት ማገዱ ይታወቃል። ይህንን ተከትሎ ለሁለተኛ ጊዜ ዛሬ ታጣቂዎቹ ግድያና ዝርፊያዎችን ፈጽመዋል። የአካባቢው የጸጥታ ኃይል እንዳይሰማራ ደግሞ መከላከያ እየከለከለ ስለመሆኑ መረጃዎቹ ይጠቁማሉ። ሌሎች መረጃዎች ስቀጥል ወደ ምራብ ወሎ የሚወስድን መረጃ ነው የማስቀጥለው። በምራብ ወሎ ቀጠና ዛሬ እንግዲህ በተደረገው ውጊያ ሳይንት ተንታ አጅባር ተንታ ወረዳ ተንታ ከተማ በፋኖ ሙሉ ቁጥጥር ስር መግባቱ ታውቋል። ከማለዳ 11 ሰዓት ጀምሮ በተደረገ ውጊያ ተንታ ፖሊስ ጣቢያን ጨምሮ በርካታ የከተማ አካባቢዎች በፋኖ ቁጥጥር ስር ሲውሉ፣ አድማ ብተና ሚሊሻ የመከላከያ ኃይል ተበትኗል። የወረዳው ዋና ከተማ አጅባር ከበባ ውስጥ ገብቷል። የወረዳው ኃይል ተንታ ተከማችቶ ነበር። ከተንታ ወደ አጅባር መሸሹን ተከትሎ አጅባር ከተማም ከበባ ውስጥ መሆኑን ነው ጠዋት የወጡ መረጃዎች የሚያሳዩት። ጠዋት ከነበረው ዘመቻ ከበባ ውስጥ ሲገባ አብዛኛው የሚልሻ ኃይል ማለት ነው፣ ሌላውም አፈግፍጓል፣ ሌላው ደግሞ ተበትኗል። ከተንታ ወደ አጅባር የሸሸው ኃይልም እንደዚሁ ፋኖ ተከትሎ አጅባር ከተማ ከተማዋ ከበባ ውስጥን አስገብቷታል። የወረዳው የብልጽግና ባለስልጣናት ወደ ጊምባ ሸሽተዋል ነው የተባለው። በማንኛውም ሰዓት አጅባር ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ሊገባ ይችላል በሚል አጅባር ከተማ መግቢያ በሮች ሁለቱም በፋኖ መያዛቸውን ተከትሎ ነው የብልጽግና ባለስልጣናት ወጥተው ያመለጡት። ከንታ በነበረው የማለዳ ዘመቻ እንግዲህ ከተማው ፖሊስ ማዕከል የነበረውን ካምፕ በፋኖ ተይዟል። በዚህ ዘመቻ የደረሰው ጉዳት በዝርዝር አልታወቀም። ከተማው ህዝብ ግን ምንም አይነት ጉዳት አልደረሰበትም ተንታ በነበረው ዘመቻ። ምክንያቱም ዘመቻው ከሌላ 11 ሰዓት ጀምሮ የተደረገው በፖሊስ ጣቢያ በካምፖች አካባቢ ነው። ብዙዎቹም ሳይዋጉ ነው እየተበተኑት የሸሹት ወደ አጅባር። ይህንን ተከትሎ ዘግይተው የወጡ መረጃዎች ደግሞ አጅባር ከተማ በፋኖ ስለመያዙ ነው እየተገለጸው። ተንታ የተንቀሳቀሰው ፋኖ አጅባር ከተማንም እንደዚሁ ስለመቆጣጠሩ እና አጅባር ከተማ በአቅራቢያ ባሉ አካባቢዎች በዚህ ሰዓት ውጊያ እየተደረገ እንደሆነ መረጃዎች ጠቁመዋል። ከአጅባር ከተማ ወጣ ብሎ መሳለሚያ ተብሎ በሚጠራው ቦታ በዚህ እንግዲህ ከአጅባር ከተማ ሸሽቶ የወጣ የመንግስት ኃይል ጋር ብርቱ ውጊያ እየተደረገ ነው። አፍላ ውጊያ እየተደረገ ነው። በተመሳሳይ አምባ ማርያም ተብሎ የሚጠራው ቦታም እንደዚሁ ውጊያ እየተደረገ ነው የሚገኘው። ይሄ አምባ ማርያም የተንታና የመቅደላ ወረዳ መገናኛ ቦታ ነው። የመቅደላ መውጫ ነው። በዚህ ቦታ እንግዲህ ከባድ ውጊያ እየተደረገ ነው። አምባ ማርያም በፋኖ መያዙን ተከትሎ ወደ መቅደላ የገባው የመንግስት ኃይል ባለበት ተቆርጦ ቀርቷል። በዚህም እንግዲህ ማሻ፣ ደብረ ዘይት ኮሬብን ጨምሮ በመቅደላ ወረዳ ሙሉ ተሰማርቶ የሚገኘው የመንግስት ኃይል ከማዕከላዊ የወታደራዊ ዝና ሰንሰለቱ በዚህ ምክንያት ተቋርጧል። ለዚህ እንግዲህ መቅደላ በዚህም መቅደላ ለሁለት ቀናት ውጊያ ሲያደርግ የነበረው የወረዳው የሰላምና ደህንነት ኃላፊ የተገደለበት ዘመቻ ዛሬም በአካባቢ የቀጠለ ቢሆንም ግን ከዋናው እዝ የገባው ኃይል መቆረጡ ነው ለማወቅ የተቻለው። የመንግስት ኃይል ሞትና ቁስለኛ ሆኗል። ወደ መቅደላ ከተንታ ጊምባ የገባው የመንግስት ኃይል ከበባ ውስጥ ገብቷል። ከጊምባ ተንታ አጅባር ግንኙነቱ ሙሉ በሙሉ ተቋርጧል። አጅባር ማረሚያ ቤት ዙሪያ በዚህ ሰዓት እንደዚሁ ውጊያ እየተደረገ መሆኑን ተንታ አካባቢ ዘግተው የወጡ መረጃዎች ያሳያሉ። ተንታ ከተማ በነበረው ውጊያ አስር የሚሊሻ አባላት ያለ ውጊያ ለፋኖች መስጠታቸው ነው የታወቀው። ከጊንባ ተጨማሪ ኃይል ወደ ተንታ አሁን በዚህ ሰዓት ዙ 23 እና ሞርተር ድሽካ ጨምሮ የያዘ መከላከያ እንቅስቃሴ ለማድረግ ዝግጅት ላይ ስለመሆኑ የአካባቢ የመረጃ ምንጮች ገልጸዋል። እንግዲህ በዚህ አካባቢ በተለይ ወደ መቅደላ የገባውን ኃይል እና አምባ ማርያም ተብላ የሚጠራውን ቦታ መልሶ ለመያዝ ተጨማሪ ኃይል እየተጓጓዘ ነው ይህም ከሆነ ሙሉ በሙሉ እንግዲህ የገባው ኃይል የመውጣት እድል የለውም ሲሉ ነው እንግዲህ አካባቢውን መልካ ምድር የሚያውቁ የመረጃ ምንጮች የገለጹት። ይህ እንግዲህ ወደኋላም በሽሎ ወንዝ ነው ያለው። ወደዚህ መንገዱ ተቆርጧል። ስለዚህ የገባው መቅደላ ውስጥ ያለው የመንግስት ኃይል በዚህ ከበባ ውስጥ ይገኛል ተብሏል። ወደ ቆቦ የሚወስድን መረጃ ላስከትል። ሰሜን ወሎ ቆቦ ከተማ ዙሪያ ውጥረት አለ። ማለዳ ለተወሰኑ ዜጋዎች የቆየ ተኩስ ነበረ። ተኩስ ወዲያውኑ ቆሟል። የቆቦ ከተማ እና የራያ ቆቦ የብልጽግና አመራሮች ወደ ወታደራዊ ካምፖች ከማለዳ ጀምሮ ገብተዋል፣ ከሌሊት ጀምሮ እንግዲህ ገብተዋል። ያም ሆኖ ግን እስካሁን ምንም አይነት መደበኛ ውጊያም ሆነ ተኩስ የለም። የተሽከርካሪዎች እና የእግረኛ እንቅስቃሴም ባለበት ነው ተብሏል። ሆኖም ግን ከፍተኛ ውጥረት ነው ያለው። ወልዲያ ወልዲያ ከተማ እንግዲህ የሰው እንቅስቃሴ ከባለፈው አምስት ቀናት አንጻር ሲታይ መሻሻል ቢኖረውም በወልዲያ ወደ ሶስቱም በሮች ግን ምንም አይነት የትራንስፖርት እንቅስቃሴ የለም ነው የተባለው። ወልዲያ ለዛሬ ተጠርቶ የነበረው የብልጽግና ስብሰባ ላልተወሰነ ጊዜ ተራዝሟል። ምክንያቱም በህዝቡ ስብሰባውን መውጣት ስለማይችል በሚል ካድሬዎቻቸው ጭምር ይህንን ስብሰባ መሳተፍ አንችልም በማለታቸው ነው። ላልተወሰነ ጊዜ እየተራዘመው። ወልዲያ ዙሪያ ከፍተኛ የሆነ ድሮን ስጋት ነው ያለው። ከመርሳ ኒኒበር ጃሪ ጊራና፣ ውጫሌ፣ አምባሰል፣ ገንፎ ሊብሶ ጨምሮ ከማለ በዛሬ ከነጋ እንኳ ሁለት ዙር የድሮን አሰሳዎች ተደርገዋል። ከነጋ ጀምሮ የድሮን ቅኝት እየተደረገ ነው። አምባሰል ጨፌ፣ ወልዲያ ጨፌ ተብሎ የሚጠራው እንደ አምባሰል አካባቢ ያለው ወደ ሀይቅ ጨፌ ወልዲያ ድረስ እነዚህ መስመሮች አሁን በፋኖ እንደተያዙ ናቸው። በአምባሰል ቱርክ ካምፕ ተብሎ ወደሚጠራው ወደ ታችኛው ወደ ባቡር መስመር አዲስ ተጨማሪ ወታደራዊ እንቅስቃሴ ነው ያለው ከኮምቦልቻ ወደ ደሴ ተጨማሪ ኮማንዶ ኃይል ገብቷል። ሪፐብሊካን ኮማንዶ በተደጋጋሚ በአውሮፕላን ኮምቦልቻ እየመጣ ወደ ደሴ እየገባና ደሴ እየተከማቸ እንደሆነ መረጃ ምንጮች ገልጸዋል። ምዕራብ ወሎም ለጊሂዳ፣ ወይናምባ፣ ሉጓማ፣ ቴርቴራ፣ ቀያምባን ጨምሮ በርካታ ቦታዎች በፋኖ ተይዘዋል። ከዚህ ጋር በተያያዘ እንግዲህ እነዚህም ቦታዎች መልሶ ለመያዝ ከደሴ ተጨማሪ ኃይል እየተጓጓዘ ይገኛል። እዚህ ምዕራብ ወሎ ያለውን በተመለከተ የአማራ ፋኖ ብሔራዊ ኃይል ምስራቅ እዝ ቀጣና ምንልክ እዝ በአሰራጨው የውሎ መረጃ በመካነ ሰላም ዙሪያ በነበረው ዘመቻ የቦረና ሳይንት እስር ቤት ተሰብሮ እስረኞቹ እንዲያመልጡ ስለመደረጋቸው የቦረና ወረዳ የሚሊሻ ጽፈት ቤት ኃላፊ፣ የመካነ ሰላም ከተማ ሚሊሻ ጽፈት ቤት ኃላፊን ጨምሮ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ሰሞኑን በነበረው ዘመቻ ባህዛዊ መረጃዎች ይህንን ሲገልጸው ወደ ሰባ አምስት የሚደርሱ የመንግስት ወታደሮች ሞትና ቁስለኛ ስለመሆናቸው እዙ አስታውቋል። በዚህ እንግዲህ በደረሰው በአድማ ብተና ካምፕ ላይም በተፈጸመ ጥቃት እንደዚሁ ከፍተኛ ጉዳት ደርሶ ካምፑን ፋኖ ስለመቆጣጠሩ ገልጿል። የሚሊሽ አባላትም እንደዚሁ ከመካነ ሰላም ከተማ ተይዘው በፋኖ ተወስደዋል። ከነዚህ መካከል እንግዲህ የሚሊሽ አስተባባሪና መረጃዎችም ጭምር ይገኙበታል ሲል ነው ፋኖ የገለጸው። አየር ማረፊያ ዙሪያ በተደረገ ውጊያ እንደዚሁ በመንግስት ወታደሮች ላይ ጉዳት መድረሱን ገልጿል። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምልክዝ እንዳስታወቀው እንግዲህ በዚህ በዘገባው በአውደውጊያ የአውደውጊያ የአውደ መሪዎችን እና የተገኙ ወታደራዊ ድሎችን ጨምሮ በዝርዝር መረጃ ዛሬ የማለዳ አሰራጅቷል። እንግዲህ በአካባቢ ያለው ውጥረት እንደቀጠለ ነው። ከዚሁ ባሻገር አካባቢው የመረጃ ምንጮች በአካባቢ ያለው ወታደራዊ ውጥረት እየገለጹ ነው የሚገኙት። ህ ወደ ሌሎቹ መረጃዎቻችን ስንሄድ ወደ መርሳ የሚወስድን መረጃ ነው ማስከትለው። ሰሜን ወሎ መርሳ፣ ውርጌሳ፣ መሃላምባ፣ ሲሪንቃ ድረስ ማለዳ ጀምሮ ተደጋጋሚ የድሮን እያንዣበበ ነው የሚገኘው። መርሳ ከተማን ማዕከል ያደረገ የድሮን ማንዣበ ወይም ደግሞ የድሮን ቅኝት ተደርጓል፣ ከማለዳ ጀምሮ እየተደረገ ነው ሲሉ መርሳ አካባቢ እንግዲህ የወጡ መረጃዎች ያሳያሉ። ላለፉት አራት ቀናት አየር ኃይል ያለማቋረጥ በወልዲያ ቀጠና የድሮን ስምሪት፣ የድሮን ቅኝት፣ ተከታታይ የድሮን ጥቃት እያደረገ እንደሚገኘው በተደጋጋሚ እየተዘገበ ነው። እስከ ትላንትና ምሽት ድረስ በወልዲያ ቀጠና በአጠቃላይ ጉባ ላፍቶ፣ ላስታ፣ ራያ ቆቦ፣ ሀብሩ፣ ወልዲያን ጨምሮ 11 ቦታዎች ላይ የድሮን ጥቃቶች ተፈጽመዋል። በተፈጸሙት የድሮን ጥቃቶች ተቋማት ወድመዋል፣ ሲቪሊያን ተገድለዋል፣ የአካል ጉዳትም ደርሶባቸዋል። አየር ኃይሉ እንግዲህ ሙሉ ጊዜውን በዚህ ስምሪት ስለማድረጉ እና በተከታታይ ላለፉት ስድስት ቀናት የድሮን ስምሪትና የድሮን ቅኝት መደረጉ እንግዲህ በተለይ ውጊያውን በአየር ኃይል ለማገዝና በእግረኛ ላይ ወይም ደግሞ መሬት ላይ ባለው ሰራዊት የደረሰውን ጉዳት ለመቀልበስ ያለመ የአየር ኃይል ስምሪት ቢሆንም፣ በዘመቻው ላይ የድሮን ወይም ደግሞ የአየር ኃይል ስምሪቱ ብዙም እየለወጠው ነገር የለም ነው የተባለው። ከዚህ ጋር በተያያዘ እንግዲህ በተለያዩ አካባቢዎች ያለውን ውጊያ ተከትሎ ኃይል ስምሪት እየተደረገ ነው የሚገኘው። ተጨማሪ ኃይል ስምሪትን በተመለከተ ከአፋር ወደ ወልዲያ ሀራ ዛሬም ተጨማሪ ኃይል እየተጓጓዘ ነው። ከደሴ ወደ ሃይቅ፣ ከደሴ ወደ ኮታበር፣ ከደሴ ወደ ምራብ ወሎ ጊምባ እና ሌሎች ከተሞችም ተጨማሪ ወታደራዊ ስምሪቶች አሉ። ወታደሮችን ጭነው ተሽከርካሪዎች በብዛት ሲወጡ ይታያሉ። እንዲሁም ደግሞ በሸራ የተሸፈኑ ወታደራዊ ቁሳቁሶችን ይዘው ወደ አካባቢው ሲንቀሳቀሱ ይታያል። በሌላ መረጃ ሰሞኑን የተፈጸመው እንግዲህ ዘመቻ ተከትሎ በብልጽግና ውስጥ ከፍተኛ ድንጋጤ ተፈጥሯል ተብሏል። ይህንን ያጋሩ የመረጃ ምንጮች እንደሚሉት ድንገተኛ የፋኖ ዘመቻ በሌሎቹ አካባቢዎችም በድንገት ሊፈጸም ይችላል በሚል የብልጽግና ባለሥልጣናት ስጋት ላይ ወድቀዋል ተብሏል። በዚህ ምክንያት ከዋናው መንገድ ሩቅ ባሉ ወረዳዎች የሚገኙ የብልጽግና ባለሥልጣናት የተለያዩ ሰበቦችን እየፈጠሩ ወደ ክልል ወደ ዞን ለስብሰባ ተጠርተናል በሚል ወረዳዎቹን እየለቀቁ እየወጡ ነው የሚገኙት። ለምሳሌ ደቡብ ጎንደር፣ ምስራቅ ጎጃም፣ ሰሜን ወሎ፣ ማዕከላዊ ጎንደር በዚህ መንገድ ስብሰባ ተጠርተናል ወደ ዞን በሚል ከኪስ ወረዳዎች የብልጽግና አመራሮች የመንግስት ተሽከርካሪዎችን እየያዙ እየወጡ እንደሚገኝ መረጃው ጠቁሟል። እንግዲህ የሰሞኑ ዘመቻ በወታደራዊና በፖለቲካዊ የብልጽግና መዋቅር ከፍተኛ የሆነ መናጋት መፍጠሩን ይሄ የሚያሳይ ነው። እንግዲህ የብልጽግና ባለስልጣናት እግር ተክለናል፣ መልሰን ተቆጣጥረናል፣ ሁሉንም ወረዳዎችና ቀበሌዎች በእጃችን አስገብተናል የሚል በተደጋጋሚ ያው ፕሮፓጋንዳም ዘመቻዎችን ሲያደርጉ የነበረ ቢሆንም አሁን እንደገና የብልጽግና መዋቅር እየፈራረሰ እየተነቀለ፣ ባለስልጣናቱም ራሳቸውን ለመደበቅ ወደ ከተሞች እየሸሹ መሆናቸውን ነው የሚያሳዩት። ከዚህ ጋር በተያያዘ እንግዲህ ከደረሱኝ መረጃዎች መካከል አንዱ ፈገግ የሚያስብለው አንዳንዶቹ የብልጽግና ባለስልጣናት ኤሬቻን ለማክበር በሚል የኤሬቻን አልባሳት አሰርተው ወደ አዲስ አበባ ሄደዋል የሚልም ይገኝበታል። እንግዲህ የኤሬቻን ለማክበር የኤሬቻ አልባሳትን አሰፍተው ከአማራ ክልል የብልጽግና ባለስልጣናት ወደ አዲስ አበባ ሄደዋል። እንግዲህ ምክንያቱ ይሄ ነው። አሁን ኤሬቻን ልናከብር ነው በማለታቸው የትም ቦታ በማንም አይጠየቁም። ለዚህም ይህንን እንደ ጥሩ አጋጣሚ ተጠቅመው የብልጽግና ባለስልጣናት ከአማራ ክልል ወደ አዲስ አበባም ይሄዳሉ ተብሏል። እንግዲህ ወደ ሌሎች መረጃዎች ሲሄድ ወደ ደቡብ ጎንደር የሚወስደን መረጃ ነው የማስከትለው። ደቡብ ጎንደር ስማዳ ቀጠና ሰዴ ሙጃ ወረዳ የሚሊሻ ኃይሉ ወደ ፋኖ ተቀላቅሏል። ከስምሪት እና ከግዳጅ ቀጠና የወጣው የሚሊሻ ኃይል ፋኖን ስለመቀላቀሉ ለማረጋገጥ ተችሏል። የሚሊሻ አዛዡን አቶ ጠጁን ጨምሮ አምስት ሌሎች የሚሊሻ ጠርናፊዎች እና አስተባባሪዎች እና ሰላሳ የሚሊሻ አባላት በአንድ ጊዜ ሰላሳ ስድስት የሚሊሻ አባላት ከግዳጅ እና ስምሪት ቀጠናቸው በመውጣት በአካባቢው የሚንቀሳቀሰውን የፊታሯሪ ገብርዬ ክፍለ ጦር ተቀላቅለዋል። እነዚህ የተቀላቀሉት ከነትጥቃቸው ነው። ይሄ መረጃ እንግዲህ በወረዳው ብልጽግና ከፍተኛ ድንጋጤ ፈጥሯል። የአብዛኛው የወረዳው የሚሊሻ ኃይል አብዛኛው በዚህ ልክ እንዴት ሊቀላቀል ቻለ፣ አብቅቶልናል በሚል የቀሩት ሚሊሻዎች እና በብልጽግና በኩል ከፍተኛ መደናገጥ መፍጠሩን ከአካባቢው እየወጡ መረጃዎች እያሳያሉ። ወደ ሌሎች መረጃዎች ስቀጥል ወደ ጎንደር ዙሪያ የሚወስደን መረጃ ነው የማስከትለው። ጎንደር ዙሪያ ማክሰኝት፣ ጠዳ ዙሪያ በተደረጉ የደፈጣና መደበኛ ውጊያዎች ሰብአዊ ቁሳዊና ወታደራዊ ኪሳራዎች ደርሰዋል። የአማራ ፋኖ ብሔራዊ ኃይል አምስተኛ ኮር ዳግማዊ ቴዎድሮስ እዝ ዳግማዊ ቴዎድሮስ ኮር ከማክሰኝት ወደ ጃይራ እንቅስቃሴ ላይ በነበሩ የመንግስት ወታደሮች ተሽከርካሪዎች ላይ አጃምዬ ተብሎ የሚጠራ ቦታ ላይ የደፈጣና እንዲሁም መደበኛ ውጊያ በማድረግ ጉዳት ስለማድረሱ ገልጿል። በተመሳሳይ በዚህ አካባቢ እንደዚሁ የመንግስት ወታደሮችም የድሽቃ የሞርተር የአጸፋ ምላሽ ሰጥተዋል። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ቁልቋል በር ወደ ማክሰኝት እንዲሁም ደግሞ ከማክሰኝት ወደ ጠዳም በነበሩ እንቅስቃሴዎች ላይ እንደዚሁ ድንገተኛ ጥቃቶች ተከፍተዋል። በእነዚህ ጥቃቶች የደረሰው ዝርዝር ጉዳት በውል አልታወቀም። ወደ ጃዊ የሚወስደን መረጃ ላስከትል። ጃዊ ፈንድቃ ከተማ አቅራቢያ የሾወንዝ ተብሎ በሚጠራ ቦታ ሁለት ሰዎች በመንግስት ወታደሮች ተረሽረዋል ተብሏል። ወታደሮቹ ሰዎቹ ወታደሮቹ የአካባቢ ነዋሪዎችን ጠርተው ወደ ፋኖ መግባት እንፈልጋለን፣ መንገድ ጠቁሙን ብለው ከጠሯቸው በኋላ ነው እየገደሏቸው ተብሏል። እንግዲህ ተመሳሳይ ድርጊት ካሁን በፊት በደሴ ከተማም እየተፈጸመ መሳሪያ ግዙን ወታደሮች ነን የማንነት ጫና እየደረሰብን ስለሆነ በወታደሮቹ ወደ ቤተሰብ መሄድ እንፈልጋለን ገንዘብ ስጡን በሚል ወጣቶቹን ከቀረቡ በኋላ የከፋኑን የከተማ ክንፍ አግኝተናል በሚል የመንግስት ወታደሮች በደሴ ሶስት ቦታዎች ላይ ማሰቃየት እየፈጸሙ እንደሆነ መዘገቡ ይታወቃል። እነዚህም ቤተ መንግስት፣ አይጠየፍ ግቢ፣ መርሆ ግቢ እንዲሁም ደግሞ ጦሳ ተራራ በሚገኝ የሬድዮ ጣቢያ አቅራቢያ በሚገኝ ወታደራዊ ካምፖች ላይ እነዚህ ማስተቃየቶች እየተፈጸሙ ነው። እንግዲህ በዚህ መንገድ ፋኖን አሳዩን፣ መሳሪያችንን ግዙን፣ እንዲሁም ደግሞ መንገድ ምሩ በሚል ሰዎችን ከጠሩ በኋላ ይህንን እንዴት አወቃችሁ፣ ይህንን ያገኛችሁት እንዴት ነው በሚል ምርመራ፣ በሚል ግድያና ማስተቃየቶችን እየፈጸሙ መሆናቸውን ይህ እንግዲህ ማሳያ ነው። ወደ ሌላው መረጃችን ስንሄድ ሕወሓትን የተመለከተ መረጃ ነው። ሕወሓት በትግራይ ህዝብ ላይ የሚፈጸመው የዘር ማጥፋት እንደቀጠለ ነው ሲል አቤቱታውን አሰምቷል። ህወሀቴን ይህንን ቤቱ እያሰማ ባለበት ሰዓትም በተመሳሳይ በመሬት ላይ ወታደራዊ ዝግጅት ወታደራዊ ስምሬትና ወታደራዊ እንቅስቃሴ እያደረገም ይገኛል። ህወሀት በጻፈው ደብዳቤ ለአሜሪካ፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ለተባበሩ መንግስታት ድርጅት በጻፈው ደብዳቤ ዝምታን እናንተ በመምረጣችሁ ለችግሩ መባባስ አይነተኛ ምክንያት ሆኗል። ስለዚህ እነዚህ አለም አቀፍ ተቋማት በዚህ ዝምታቸው ሊቀጥሉ አይገባም ምላሽ ልትሰጡ ይገባል፣ ሲል ህወሀት ጥሪም ወቀሳም አቤቱታም አሰምቷል። ህወሀት ይህንን ለዓለም አቀፉ ማህበረሰብ ይህንን ደብዳቤ በጻፈበት ጎን ለጎን ደግሞ መሬት ላይ አዳዲስ ወታደራዊ ስምሪቶችን እያደረገ እንደሚገኝ ነው መረጃዎቹ የሚያሳዩት። በዚህም እንግዲህ ጦርነቱን ከትግራይ ውጭ በሌላ ግንባር ከአብይ ጋር መግጠም አለብን በሚል ህወሀት ከትግራይ ወደ አማራ ክልል እንደዚሁ ወታደራዊ እንቅስቃሴ እያደረገ ነው። በትላንትና ዕለት መስከረም 19 ከሱዳን ሸረሪና ካምፕ ወደ ወልቃይት የተንቀሳቀሰ የህወሓት ታጣቂ እንደዚሁ ከዚህ ጋር ከተከዜ ዘብ ጋር በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱ ይታወቃል። አለማጣ ዙሪያ ዋጃ የሚገኘውን የኮማንድ ፖስት ካምፕ ትናንትና የህወሓት ታጣቂዎች ተቆጣጥረዋል። ዋጃ የቁጥጥር ኬላ በመዘርጋት እንግዲህ አዲስ እንደዚሁ ኬላ አቋቁመዋል። በመርዋ በዛታ በኩል ወደ ሰሜን ወሎና ወደ ዋግ ቀጠናዎች እንደዚሁ ኃይል እንቅስቃሴ እያደረጉ ነው የሚገኙት። በጠለምት በተመሳሳይ በዋልድባና ወደ ወልቃይት ቤት ሞሎ ተብሎ ወደሚጠሩት አካባቢዎችም ተጨማሪ እንቅስቃሴዎችን እያደረጉ እንደሚገኙ መሬት ላይ ያሉ መረጃዎች ይህንን ያሳያሉ። ለሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህ እንደሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ።